ሰላም ቤተሰብ፣ ዛሬ በግዕዝ ቁጥሮችን ቪዲዮ አዘጋጅተን መጥተናል። መልካም የግዕዝ ትምህርት ወይም የግዕዝ ክላስ ይሆንላችሁ። ባለፉ ቪዲዮዎች እነ አይተን ነበር። ይሄ የመጀመሪያ አምድ ግዕዝ ቁጥር ነው። ሁለተኛ አምድ ግዕዝ ቁጥሩ እንዴት እንደሚነበብ ነው። በሦስተኛ አምድ አረብ ቁጥር ነው። በአራተኛ አምድ ትግርኛ ነው። በአምስተኛ አምድ አማርኛ ነው ማለት ነው። እንዲህ አይነት ክላስ አለ። ስንት ቋንቋ ነው እየተማራች ያለ በቁጥሮች ማለት ነው? እዚህ ጋ ይሄ ግዕዝ አለ፣ ትግርኛ አለ፣ አማርኛ አለ፣ አረብ እንኳን ታውቁት ይሆናል። ማታውቁት ደግሞ አረብም አለ ማለት አረብኛ ናንበር ነየ ነይ ተምራለ ባለፈው ዛሬ ከዚህ እንጀምራለን ማለት ነው። ከዚህ ባለፈው እስከ መቶ መቶ ምእት መቶ ተምረን ነበር። ይሄ ደግሞ ዛሬ ይሄ ደግሞ ምእት ዋሃዱ

103 103 ምእትን ሰላስተን ምእትን ሰላስተን መቶ ሶስት መቶ ሶስት። እንዲህ የባለፈው ቪዲዮዎች ያላያችሁ ካላችሁ መለስ ብላችሁ እዩአቸው። ልክ እንደዚህ ከአንድ እስከ አስር የተማር ናቸው። መቶ ላይ ስናጠባበቃቸው መቶ አንድ መቶ ሁለት፣ ምእት ወአዱ ምእት ወሁልክሌቱ ምእት ወሰለስቱ፣ መቶ አንድ መቶ ሁለት መቶ ሶስት እያለ ይቀጥላል። እስከ መቶ አስር እንቀጥላለን ማለት ዘጠኝ፣ ምእት ወተሰአቱ፣ ዋን ሃንድረድ ናይን፣ ሚእትን ትሻዓተን፣ መቶ ዘጠይ ብለን ወደ መቶ አስር እንቀጥላለን ማለት ነው። ምእት ወአሰርቱ ምእት

ሚት አሰርቱ ወአሃዱ ሚት አሰርቱ ወአሃዱ ሚት አሰርቱ ወአሃዱ 111 111 ሚትን ዓሰርተ ሓደ ዚያ ይቅርታ ብናይስትን ሳተ ታይፒንግ ኤረር ኤስ አት ያላ ሚትን ዓሰርተ ሓደን መቶ አስራ አንድ መቶ አስራ አንድ ሚእት ዓሰርቱ ወክሌቱ ሚእት ዓሰርቱ ወክሌቱ ዋን ሃንድረድ ትወልብ ዋን ሃንድረድ ትወልብ ዚስ ነምበር ኢት ዋን ሃንድረድ ትወልብ ኢን ግዕዝ

113 113

መቶ አስራ ዘጠኝ ብለን ወደ መቶ ሀያ እንቀጥላለን ማለት ነው። ቤተሰቦቻችን ቪዲዮ እየተመቻችሁ እንደሆነ ተስፋ አደርጋለሁ። ሀሳብ፣ አስተያየት ካላችሁ ኮመንት ሴክሽን ጻፉልን። አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ነባሪዎች ቤተሰቦቻችን ደግሞ ላይክ፣ ሸር በማድረግ ቪዲዮውን ብዙዎች ጋር እንዲደርስ ተባበሩን። እንቀጥል።

ወይ ከአማርኛ ወይም ደግሞ ከትግርኛ ምንም ከሁለታቸው ሞር የቀረበ ወርዱን ብዙም አይራራቅም። እስራ ሲል አሁን እዚህ እስራ ምስ ከትግርኛ ጋር ማች ይሆናል ማለት ነው። ብዙ ጊዜ ይቀራረባሉ። ምዕት እስራ ወአሃዱ፣ ልክ እንደዚህ ዐሠርቱ ምዕት ዐሠርቱ ወአሃዱ እንዳለ ሁሉ ምዕት እስራ ወአሃዱ 121 ሚትን ዕስራን ሐደን መቶ ሀያ አንድ ይሆናል ማለት። ሚት ዕስራ ወክልኤቱ ከተባለ 122 ሚት ሚትን ዕስራን ክልተን መቶ ሀያ ሁለት እያለ እስከ መቶ ሠላሳ እንቀጥላለን ማለት ነው። 130 ሰላሳ ሰላሳ ኑ እዚህ ጋር ሰላሳ ሰላሳ ምዕት ምዕቲ መቶ ምሰሰ ከእሱ ድራይቭ የተደረገውና ለዛ ነው አባታቸው ግዕዝ ስለሆነ ከግዕዝ ሞር ቀረቤት አላቸው ሁለታቸው ማለት ነው። ምዕት ሰላሳ ወአሃዱ ምዕት ሰላሳ ወአሃዱ

ኣርበዓን መቶ አርባ መቶ ኣርባ ምእት ኣርበዓ ወሓዱ ምእት አርበዓ ወሓዱ እያል ንመቀጠን ልክ ክበዚላይ እኛ ያለ ስኪፕ ማለት ነው። ምእት ዓሰርቱ ወሓዱ እንዳለ ሁሉ ምእት እስራ ወሓዱ ምእት እስራ ወክሌቱ ምእት እስራ ወሰለስቱ ያ ምእት እስራ ወተሳዕቱ ምእት ወሰላሳ ምእት ሰላሳ

ሚት መቶ አርባ ዘጠኝ ማለታችን እና ደንበኞቻችን እንደዚህ እያደረጋችሁ ሰፋ እያደረጋችሁ ማያያዝ ነው የሚጠበቅባችሁ ዋና መሰረታዊ ነገሩ ከአንድ እስከ አስር ከያዝን ከዛ ከአስር እስከ መቶ ከያዝ ከዛ በኋላ ያለውን ማጣበቅ ማለት ነው ቀጥሎ ሌላ አዲስ ነገር እስክናገኝ ይህም ማያያዝ ነው ማጋጣጣም ብቻ ነው

ምት ተምረናል። ከዛ ማገጣጠም ማለት እነዚህ እነዚህ ስናገጣጠማቸው እየሰፋ እየሰፋ ይለል። ሰፋ አርጉት። ሌላ ሀሳብ ካላችሁ መጠየቅ ትችላላችሁ። እንቀጥል። ሚእት ወሓምሳ ሚእት ወሓምሳ ሚእት ወሓምሳ ሚእት ሚእቲን ሓምሳን

ሰባት መቶ ኮራር ደንበኞቻችን፣ እነዚህ ይሄ እነዚህ ከአንድ እስከ አስር የተማርናቸውን በመቶ በመቶ በመቶ በመቶ በኋላ በኋላ ስናስጠቀው አምስት መቶ አንድ መቶ ሁለት መቶ ሶስት መቶ አራት መቶ አምስት መቶ ስድስት መቶ ሰባት መቶ እያልን ይቀጥላል ማለት ነው። እንደዚያ እያልን እንቀጥላለን ማለት ነው። የእዛን ቀጥላ እንቀጥል ቤተሰብ እጅጋ እንቀጥላለን። የቀረውን ስምንቱ መቶ፣ ስምንቱ መቶ፣ ስምንቱ መቶ፣ ስምንቱ መቶ፣ ሸሞንተ ሚእቲ፣ ሸሞንተ ሚእቲ፣ ስምንት መቶ፣ ስምንት መቶ፣ ስምንት መቶ፣ ስምንት መቶ፣ ስምንት መቶ

ተስዓቱ ምእት ይቀጥላል። ማለትነ ተስዓቱ ምእት

ሓደ ሽሕ ሓደ ሽሕ ሓደ ሽሕ አንድ ሺህ አንድ ሺህ አንድ ሺህ አንድ ሺህ በቀጣይ በሌላ ተጨማሪ የግዕዝ ቁጥሮችን እስክንገናኝ ለየዛሬ የግዕዝ ቁጥራችን የግዕዝ ክላሳችን እዚህ ይብቃን። መልካም የ ትምህርት ጊዜ ይሁንላችሁ። የሚጨመርላችሁ የምትፈልጉት ነገር ካለ ኮመንት ሴክሽን ጻፉልን። እንግዶች ካላችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ተባበሩን። ነባር ቤተሰቦቻችን ደግሞ ደሞ ላይክ፣ ሼር እያደረጋችሁ ብዙዎች እንዲዳረስና ብዙዎች እንዲጠቀሙበት እንዲሁም ብዙዎች እንዲያዩት ቪዲዮውን ሼር ስታደርጉ እያበረታታችሁ በመሆኑ አመሰግናችኋለሁ። መልካም ቆዩልኝ። በሌላ ቪዲዮ እስከን ገናኝ። ደህና ቆዩልኝ። ቻው ድናውኑ